ውድ ቤተሰቦች ዛሬ ደግሞ ይሄው እዚህ ጋ ማለት ነው ብሪያኒ ልሰራ ነው። እዚህ ጋ የተቀቀለ እሩዝ አለኝ። በሄል በጅርፋ ነው የቀቀልኩት። እዚህ ጋ ደግሞ ምን አለ መሰላችሁ፣ ይሄው በአትክልት ነው የምሰራው ብሪያኒን። እንደዚህ አርጌ ልሰራ ነው። እሺ፣ ይሄው ከሩዙ ላይ ደግሞ ያንን የተቁላለውን ቁሌቱን አደረኩኝ ማለት ነው። አሁንም እዚህ ጋ ደግሞ ሌላ ሩዝ አለኝ። ይህንን እንደዚህ እያረኩ አሁንም አተርፋለሁ ከላይ ማለት ነው። ይህን እንደዚህ አርጌ በደንብ አርጌ አስተካክላለሁ ማለት ነው። እሺ አሁንም ይኸው አረኩኝ። አሁንም ደግሞ እዚህ ጋር የቀረኝን ሩዜን እዚህ አርጌ በላይ ለበስ አደርጋለሁ ማለት ነው አለኝ ቆይ በደንብ አርጌ ሁሉንም ላርግ። እንደዚህ አርጌ ካለበስኩኝ በኋላ ደግሞ እዚህ ጋር እንዳለ ልንገራችሁ። የተጠበሰ ሽንኩርት፣ ከዛ ይሄንን ከንትን ጋር እንደ እንዳይበዛ እንደዚህ አርጌ ከዛ ምንድነው ያለ ደግሞ ፉድ ከለር አለኝ እዚህ ጋ እሱን ላድርግ። እዚህ ጋ ይኸው ፉድ ከለር አለኝ። ይህንን ደግሞ እንደዚህ አድርጌ ለከለር እንደዚህ ያደርገዋለሁ ማለት ነው። ያያችሁት ይህ ከለር ነው ያደረጉት። ይኸው አሁን እዚህ ጋ ይደረግናው በዚህ ድስት ነው። እንደዚያ አድርጌ አድኩት ማለት ነው። እንግዲህ መጨረሻ ላይ እንገናኝ ቤተሰብ። በጣም ደስ የሚል አሰራር ነው። ሰላም እንዴት ናችሁ ውድ ቤተሰቦች፣ ሰላማችሁ ብዙ ትረፍረፍ ይበልልኝ። እንግዲህ ቅድም የሰራሁት ብርያኔ ከዚህ ጋር ደርሷል ማለት ነው። ዋው በጣም ደስ የሚል ነው፣ በጣም አሪፍ ነው፣ ቆንጆ ነው። ትወዱታ አላችሁ። ከጎኑ ደግሞ ዳጣ አለ። ዳጣ እናቀርባለን ማለት ነው። ይኸው በጣም ደስ በሚል ሁኔታ ሰርቼ ጨርሻለሁ። እንግዲህ ኢትዮጵያው ብሪያኔ በጣም ናፍቆ የነበረ ዛሬ አሪፍ ብሪያኔ ሰርቻለሁ ማለት ነው። በጣም ነው ደስ የሚለው ሽታ። እንዴት ደስ ይላል! በስማ የናፈቀኝ ነው የሰራሁት፣ የእውነት በስመ አብ በጣም ደስ በሚል ሁኔታ ነው የሰራሁት ይህ ምግብ። በስመ አብ በላ ነው፣ በላ ነው፣ በዳጣ ነው እየበላን ያለ ነው አልኳችሁ። ያው ያው እዚህ ጋ ዳጣ ሰርተን እንዳታረግ በቃ በቃ